እንግዲህ የበዛብህን በመደብደቡ ፍየል ቅጣት ተቀጣ ተብሎ የጽናት አባት ሁለታቸውንም አሸማግሎ በማስታረቁ ፍየል ደግሞ ለል ሰውየው ሳይታመም ሳይሰበር ምንም ሳይሆን ፍየል ካሰኝ በማለቱ የጽናት አባት ፍየል ሊክስ ተነስቷል። እንግዲህ ኪራም፣ አንተ እኮ አልተሰበርክም ደህና ነህ። ታዲያ ለምን አይበቃህም? እንዲህ ፍየሊቷ ትንሽ ናት ሲል እንዲህ ይህ በቃን ስብር የለህም ምን የለህም ሲለው እሺ ብሎ ተስማማ። በዛብህ ከሆዱ በቀር ለሰው የማያዝብ በጣም ባለጌና ሆዳም ደደብ የሆነ ሰውየ ነው። ውድና የተከበራችሁ ተመልካቾቻችን እዚህ ጋር እንግዲህ እንደምትመለከቱት ምን እየተካሄደ ነው ወደሚለው ስንመጣ የጽናት አባት ሁለታቸውንም እየሸመገለ እያሸማገለ የነገራቸው ጥሩ እንዳልሆነና ይህን ስራቸውን ትተው በጥሩ ሁኔታ እንዲንቀሳቀሱ እና ለጽናት አስቤ ነው ጋሺ እኔ እኮ ጽናትን ሰው እንዳይሰርባት እና ይሄ ከከተማ የመጣ ሉርጌ እንዳይጫዋት ባ በማለት ለጽናት በማሰብ ነው ይላል የጽናት አባትን። በሉ እሺ ይሁን፣ በቃ ሁለታችሁንም ሰምኋችሁ። አሁን አባትና ሽማግሌ የሚላችሁን ሰምታችሁ እንደተታረቁ ተታረቁ ነው የምፈቅደው ይላቸዋል። ውድና የተከበራችሁ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በመልካም አክብሮት ጠይቃለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አርጉ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ለሁሉም ተደራሽ እንዲደርሰው እያደረጋችሁ ከጎኔ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ጽናት አባቷ ልጁን የልጁን ባልና እንዲሁም የድሮ የቀድሞ ጮኛ የነበረውን ወንድም ሁለታቸውንም አገናኝቶ በዚህ በኋላ የጽናትን ስም እንዳታበላሽ፣ ከኪራም ጋር ምንም የሚያገናኛችሁ ነገር የለም፣ ታረቁና፣ ከዚህ በኋላ አርፈህ አንተን በቤትህ አንተን በቤትህ ይላቸዋል። እዚህ ጋር ቅዱሴ ከ ናሆሚ አባጋ ከጋሻ ያለው ጋር ከቤቱ ተጋብዞ መጥቶ አለምዬ ቡናና ራት አለች። ከዛ ደግሞ ወደ ናሆሚ ወርዶ ቅዱስ ጽዮንን እንዲያገባ የምታደርገው ሙከራ ቅዱስን ቅዱስን ነው የምታየው ናሆሚ ከመሩ ንቅንቅ እንደማይል ስላየች፣ አሁን ወይም ደግሞ ጥሩ ሰውን ለማስባልም ሊሆን ይችላል። ጽዮን እንደ ጥራት እያለች በጣም የማትጥረው እና የማታደርገው ነገር የላትም። እዚህ ጋር በጣም አትኩራ ቅዱስን እያየችው ነው። ቅዱስም ደግሞ ከጋሻዬ አሌው ጋር ወሬውን ቀጥሏል። ውድና የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትከላከሉ በመልካም አክብሮት እንጠይቃችኋለን። ውድ የተወደዳችሁ የተከበራችሁ ኢትዮጵያውያን ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን እንዳመጣለን ያለንበት ሁላችንም ሰብስክራይብ ማድረግ እንዳንረሳ። እዚህ ጋ ኪራ ለቅዱስ ደውሎ ቅዱስ እባክህን ሰውየውን የውን እኮ ደብድቤው አሁን እርቅ ተብሎ ምናምን ይለዋል። ኧረ ኪራ፣ አንተ መቼ ሆን የምትስተካከለው? እንደው አንተ በንዴትና በስሜት መሄድን የምታቆመው መቼ ሆን? እሽ በቃ ተዋለሁ ይለዋል። ባክ ልጅቷ እየፈለገች ነበር ስልክ አታነሳም ይለዋል። ማናት ሲለው፣ ያቺ የገጨች ልጅናት። ባክ ተዋት፣ ያቺ ዝም ብላ ሰፈንግ ቪዲዮ ኮል ተደውላኒ የማታረገው ነገር የላትም። ትቻን ነው ባክ። በአንተ በኩል ሰላም ነው ደና ነው ብለህ አድርስልኝ ይላል። እዚ ጋ ቅዱሴ ጋ እያወሩ ነው። እንዴት ና ሄለዋል። ደናኒን ቅዱሴ ይላል። ከዛም ቅዱስን እንዴት ናት? ሸገረን ሰላም በልልኝ። ሸገር ናፍቃኛለች ችለዋል። ሸገር ኪራን ኪራን እያለች ነው እንጂ በጣም ምን አለባት ደናናት፣ ይለዋል። መጣላት አለው፣ እንዳታስብ ይበላት ይላል። ኪራ ቤቱ ምን እየተካሄደ እንደሆነ አቅም እሱ ፂን ተከትሎ ገጠር በቅሎ ቀረ። ለመሆኑም ገጠር ቤት ሰርቶ እዛው እንዳይቀር ብዬ ፈራሁኝ። ቤቱን ደግሞ እንዳያስወርረው በሌባና በዶርዮዎች እንዳይደፈር ፈራሁለት። ቅዱስም ቤት መሄዱን ትቷል። ለምን የኪራን ቤት ሄዶ ማየት አለበት? እዚህ ጋ ሰኒና መሩ ኪያን ጠይቃት ቤቷ ሄደን ሳያስፈልጋታን ብለው መጥተዋል። ከቤቷም ሲመጡ አከራይቱ በጣም ክፉ እንደሆነች እና እንዲሁም ደግሞ የምታበላቸው ምግብ አጥታ እንደተሳቀቀች አያውቁም። እስቶፑ ጠፋ፣ ሻይ እንኳ እንዳላፈላላችሁ ትላቸዋለች። እንዴ ማኑ የሚያጠፋው ትላታለች ሰኒ ባክሽ ቆጣሪ ቆጥርብኛን እያለ ሴትዮዋ ናት የምታጠፋው ትላታለች። ሁ የምርም እንዳለችው ሌና ክፉናቸው ሰዎቹ ማለት ነው ትላታለች። አሁን ባክሽ ሌና እና ሴትዮዋ ተጣልተው እኮ በመከራ አገልግለን ነው የሸኘ ናት ሌናን ትላታለች። ሌናም ካልገደልኩ ብላ ትላለች። እዚህ ጋር እንግዲህ መንገድ ተቀበለቻቸው። በጣም ጥሩና መልካም ልጆች ናቸው። ኪያም ደግሞ ከነሱ ጋር ጓደኛ መሆን አለባት። ግምሮን ለ ለሰኒ ደውሎ ይቅርታ እንዲጠይቃትና ወይም መእቶ ሰርፕራይዝ እንዳረጋት የምትሉ ሁላችሁም እስኪ በሰብስክራይብ እና በላይክ በኮሜንት አሳውቁኝ። ኪያ እንግዲህ ወጥታ እየጠበቀቻቸው ነው። እሳቸውም ቀስ ብለው ጉዟቸውን ወደ ኪያ ቤት ያደርጋሉ። ይህንን በማድረጋቸው ብቸኝነት እንዳይሰማ በማድረጋቸው ጥሩ አድርገዋል። እዚ ጋ ደግሞ የሞጥራቃሌባ እናቴን ጎዳና ላይ እንዳይሆን አድርጎ የወለደኝ የታባቱ አባቱ ከመቃብሩ ውጭ መቃብሩን ነው ቆፍርለት እያለ የሚለው ዱርዬ ልጅ እዚ ጋር ሊናን ያስጨንቃታል። ውድ ነ የተከበራችሁ ቤተሰቦች ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር አድርጎ ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም ተሆነልን የሀገር ሰላም አለመሆን ብዙ ነገሮቻችንን እያሳጣን ነው። እና አሁንም ሀገራችን ሰላም እንዲሆንልን ዝቦቿ ሰላም እንዲሆንልን በአክብሮት እየጠየቃችሁ አብራችሁ እንዲት እንድትቆዩ አደርጋለሁ ማለት ነው። ለሀገራችሁ ጸሎት አርጉ ዶ አድርጉ። የምር ቪዲዮ ቀርጻለሁ ሰሞኑን ቫይራል እየወጣልኝ አይደለም ማለት ነው። ላይቭ ላይ ስገባ ግን አራት ሺ አምስት ሺ እንዲሁም ሶስት ሺ ሁለት መቶ ምናምን እየገባ እይታለኝ። ግን ቪዲዮ ስቀርጽ ለምን ነው ቪዲዮን የማታዩልኝ? ቪዲዮን እዩልኝ። የእኔ ጥቅም ማለት የእናንተ ጥቅም ነው ቤተሰቦች የእኔ ማደግ ማለት የእናንተ እድገት ነው። አንዲት እህታችሁ አደገች እና እናንተ ምን የሚጎልባችሁ የሚቀርባችሁ ነገር አለ? ስለዚህ ሰብስክራይብ አርጉኝ። እዚህ ጋር ሌናም እያለቃቀሰች እና ዳይመንድ ብሎ የሰጣ ሰውዬው ውሸት እንደሆነ ስታቅ በጣም ተናዳለች። እዚህ ጋር ልጁም አይ መሽ ወድኮ ከባር ከባድ ነው፣ ከዚህ በኋላ ከመንገዴ ጣልቃ እንድትገቢብኝ አልፈልግም። አልጋውንም ፍራሹንም ሸጠዋለሁ እያወጣሁ አርፈች ተቀመጭ ይላታል እዚ ጋ ሰኒና መሮ ለኪያ ደውለው ቤትሽ ልንመጣ ነው ይሏታል ለምን ነው ስትላቸው በቃ ቤትሽ እንመጣ ነው ይሏታል እሺ ትላለች ማለት ነው እዚ ጋ የኪራ አባትና የጽናት አባትና ደቭ እያወሩ ነው ስለማን ነው ስለ ኪራና ስለበዛብህ በጋንጡ ብለዋል እናቶሎ በግንግዛ ይሏል እሺ ብሎስም ይከተላል ውድና የተከበራችሁ ቤተሰቦች ሰብስክራይብ ላይክ ሼር እያደረጋችሁ አብራችሁ ስለቆያችሁ እጅጉን ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ። ፈጣሪ ያክብርልኝ። አሁንም ለቻናል የአዲስ ሲሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ እንድትከታተሉ በአክብሮ ጠይቃለሁ። እንግዲህ ይቺ ሞልቃቃ ከዚህ በፊት ማን በሚል ድራማ ነበር እናቃታለን ማለት አዳም በሚባል ድራማ እናቃት ነበር። ይችልች አሁን ደግሞ በዚህ በ ይሆናል። በዚህ በነጽና ድራማ መታለች አንፈጥ የሆነ ልጅ ለሴት እንደዚህ ይሆናል እንቡጥጥ እየ እያለ ራሱ እንቡጥጥቶ ማለት ነው። ውድ እየተከበራችሁ ቤተሰቦቻችን ሰብስክራይብ ላይክ ሼር እያርጋችሁ ከጎኝ ሆናችሁ እንድትከታተሉኝ በአክብሮት ጠይቃችኋለሁ። እንግዲህ ተመልከቷት በጣም መልከኛም ስለሆነች እየተንበራጠጠች እኔና አበባዎች እኮ ሰው ሲንከባከበን እንጂ ግፍት አንችልም እያለች በጣም ትሞላቀቅበታለች። እሱም የምር የምታፈቅረውና የምትወደው መስሎት በጣም የኔ ቆንጆ የእኔን ቦቶ የጥጦ እያለ ይጠማጠመባታል። እያሳዝናል። በኋላ ተታ ስትሄድ የምታለቅሰው ለቅሶ ማለት ነው። አንተ ግን ያለ ምንም ክፍ እያወዛትሯ ስለሆንክ ከስር ከስር ትከተልሃለች። አይናት ይማሳዘነ እልቅ በቅምህ ሌናን ብታፈቅር ይሻለህ ነበር። ወድና የተከበራችሁ ቤተሰቦቻችን ሰብስክራይብ አርጉ። የድፍረቱ ድፍረት ሊናይ ሂጅና ከሱቅ እሽ ውሃ ግስተሽላን ይህ የምንጭ ስለሆነ በካሳ እንዳትሰጫት፣ እሽ ውሃ ነው እውነትህን ነው አለችና፣ ብልጧ ሂድን ያመጣልሃለሁ፣ እሽ ብላ ጫውና ውሃ አቀላቅላ ትሰጣታለች። በጣም ጎበዝናት ረገቻት። እዚህ ጋር የናሆሚ አባት ከውጭ ሲመለስ አለምዬና ጽዮን እየተጫወቱበት መሆኑን አያቅም። ቡና ተደርጎ እየተጣጫሰ ቤቱ ሲመጣ እሱ የምር ተጸጽታ መስሎት ነበረ። ነገር ግን ይህ ነገር ውሸት መሆኑን ያወቀለታ፣ ያኔ አንቺን ያደርገኝ አንቺንም ሆነ ሰራተኛሽን ጉርጓድ ውስጥ እንደሚያስገባችሁ እመኚኝ። እሱ ግን የምር ደስ ብሎታል። ትዳሪ ትዳሪ እያለ የናሆም ያባ በጣም ፈገግተው ተመልሷል። እዚህ ጋር ኪራና ጽናት እያወሩ ነው። ጽናትን ተቀይመሽኛል? እንዲህ ላታን በእርግጥ ተቀይም ይባሃለሁ ግን ከዚህ በኋላ እንደዚህ አይነት ነገር እንዳይደገም በቃ፣ ጽዬ አንቺን እኮ ስለነካብኝ ነው አንቺን ካልነካ እኮ እኔ ምንም አላደርገውም ይላታል። እሷም በቃ ከዚህ በኋላ ምንም ነገር እንዳታደርግ ትለዋለች። ተመልካቾች ወዳችኋለሁ፣ አከብራችኋለሁ። እዚህ ጋር እቤት ትገባና ስትሞላቀቅ፣ ይህም አስጨናቂ የሚባለው ልጅ በጣም ትደብረዋለች። እዚህ ጋር ተሾልካ ናቴን አወራለሁ ስትል በፀጉሯ ትነቀጣለች እፍ እያለችም ስትሞላቀቅ እኔ የሚሞላቀቅብኝ ሰው አልወድም፣ ይልና አንዳንድ አንቺን መሰሎች ና እንዳንቺ አይነት ያሉ ሰዎች በመልካቸው ይኮራሉ፣ ይህንን መሞላቀቅ አላይም ብሎ ልጁ ወጥቶ ይሄዳል ማለት ነው። በጣም አስጠልተዋለች እሷ ማለት ነው። ናቴም ስለሚያውቀው በጣም ይፈራዋል ልጁ። ፈገግ እያለ ነው እኔ እንዳንቺ አይነቶችን እንዴት ነው የምታስጠላው እያለ በራሱ እንትን ይላል ማለት ነው። በጣም አስጠላችው። ቀጥ ብሎ ለማየት እንኳን ያስጠሉታም ማለት ነው። ምክንያቱም እንደዚች አይነት ሴቶችን አልፈልግም ብለዋል። ኪያም የነ ሰኒን ስልክ አንስታ ኑቶለ ምን ችግር አለው ማልፈልግ ያለቻን ነበር። ሰኒ መሆኗ ስታቅ ኑቶለ ምን ችግር አለው ብላ ቤቷን ተነግራቸዋለች። ሰኒ፣ የኔ ቆንጆ፣ የኔ ደርባባ በጣም ነው እኮ የምታምሩት፣ ግን ጽናት ከመካከላችሁ ሳትኖር ድምቀታቸው ይቀንሳል ማለት ነው። ናሆሚ መምጣት አለበት የምትሉ ሁላችሁም ኮሜንትና አስተያየታችሁ ማምጣት አለባችሁ። ሁላችሁም ናሆሚ መመለስ አለበት፣ ኪምሮን መመለስ አለበት። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጎን የሆናችሁ ለምትከታተሉኝ ከልብ አመሰግናለሁ። እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት እጠይቃለሁ። እውነት ለመናገር ኪራ፣ በዚህ ሁኔታው ከቀጠለ ለአንቺም ያስፈራሻል ይላታል

ደና ደና ደና ደና ሰንብቱልኝ እያልኩ እየደከመኝ ሰነባበታችኋለሁ፣ ውድ ቤተሰቦቼ። ባባይ ያልኩኝ እዚ ጋር እያስፈራራት ነው፣ ጅን የመሰለ ሰውዬ ማለት ነው። እሷም እያፈጠጠች ምላሷ አልበገሬ ስለሆነች በቁመት መርዘብ ከሆነም ታስፈራራኝ ብላ ጡብ ብትላ ሶፋ ላይ ተወጣለች። ከዛ ጎትቶም እዛ ሶፋ ውስጥ ያወርዳታን። ከዛ አልማዝ ነው ብሎ የሰረቃትንም እውነቱን ሲያቅ እየሰደባት ይገኛል